ሐዲሶች ጠብቆ አቋቁሟል። የታሪኩ ሊቃውንት እንደ አቡ ሁረይራ ረዲላሁ አን ቃል ቃል ለረሱል ሰለላሁ አለይሂ ወሰለም በዚህ ሀረግ አማካኝነት ከእስልምና የመጀመሪያ ታሪክ አንስቶ እስከ አሁን ድረስ በሚኖ በሚሊየን የሚቆጠሩ ሙስሊሞች አቡ ሁረይራ የሚለው ስም ሊሞ ሊሞወዲት ችሏል። በንግግሮች እና በትምህርቶች፣ በጁምአ ሁጥባዎች፣ በአውድ ጥናቶች፣ በሀዲስ በፍቅህ እና በታሪክ መጻሕፍት አቡ ሁረይራ የሚለው ስም በዚህ መልኩ ይጠቀሳል። በሳቸው አስደናቂ ጥርቶች አማካኝነት በሺዎች የሚቆጠሩ ሀዲሶች ወይም የነብዩ ንግግሮች ለቀጣይ ትውልድ ተላልፈዋል። በሀዲስ ተዘጋጅተው ውስጥ የእርሳቸው ስም ግንባር ቀደም ነው። ከእርሳቸው በመቀጠል አብደል ኢብኑ ኡመር፣ አናስ ኢብኑ ማሊክ፣ ኡሙል ሙእሚን አይሻ፣ ጃቢር ኢብኑ አብደልና አቡ ሰዒድ አልሁድሪ የተባሉ ግለሰቦች ከአንድ ሺህ በላይ የሚሆኑ የነብዩ ንግግሮችና ገቢዎችን እንቅስቃሴያቸውን ለትውልድ አስተላልፈዋል። አቡ ሁረይራ ሙስሊሞች የሆኑት እሳቸውን የሚገኙበት ዴውስ የተባለው ነገድ መሪ በመሆን ጡፍየር ኢብኑል አሞር አማካኝነት ነው። የዴውስ ጎሳ አባላት ይሆናል የነብይ የነበረው በዲቡ አረቢያ የቀይ ባህር ዳርቻ ተከትለው ባለው ክልል ውስጥ ነው። ጡልይ ነብይ ከተገናኘና በእሳቸው ተልእኮ የመጀመሪያ አመታት ውስጥ ሙስሊሞች ከሆኑ በኋላ ወደ መኖሪያ ሰፈር ተመልሰው ጊዜ ጥሪውን ተቀብለው የመጀመሪያ ሰዎች አቡ ሁረይራ አንድ ነበር። በዱሮ እምነታቸው ላይ ለረዥም ጊዜ ችክ ብለው እንደቆዩ አብዛኛዎቹ የደውስ ውስጥ ተወላጆች አልነበሩም። ጡፍድል በአጋጣሚ ወደ መካ በሄደ ጊዜ አቡ ሁረይራም ተከተለው እዚያው የተከበሩትን ነቢይ የማገኘት ክብርና እድልን ተጎናጽፎ፣ ነብዩ ስሙ ማን ነው? ሲሉ ጠየቃቸውና፣ እሳቸውም አብደሽምስ የፀሐይ ባሪያ ብለው መለሱ። ከዚህ ይልቅ አብድራህማን የአዛኝ ጌታ ባሪያ ብትባለስ አሉት። ነብዩ እሽ፣ የአላህ መልእክተኛ አብድራህማን ይሆንልኝ በማለት መለሰ። ይህንና እና የአብዱራህማን ይበልጥ የሚታወቀው አቡ ሁረይራ በሚል ቅጽል ስሙ ነበረ። የቃሉ ቀጥተኛ ትርጉሙ የድመት አባት ማለት ነው። ሲያሙን ያገኘው ድመቶችን ይወዲና ከልጅነታቸው ጀምሮ አጫውቶ ድመት ያረባ ስለነበር ነው። አቡ ሁረይራ ለበርካታ ዓመታት የቆዩትን

ቁሳቁሶች ስላልነበራቸው ከአህለል ሱፍያ ሰዎች ጋር ተቀላቀሉ። ማረፊያቸውንም መስጊድ ያደረጉ ልዩም ሚስትም አልነበራቸውም። ይህንንና ከሙሽርክነት አጋርነት ያልተላቀቀው እናታቸው አብራቸው ነበረች። እናታቸው ሙስሊም እንዲትሆን በጽኑ ይመኙና ይጸልዩ ነበረ። ቢሆን ማንንገራገሯ አልቀረም አንድ ቀን በአንድ አላህ ብቻ እንዲታምን እና የአላህንም ነብይ እንዲተከተይ ሲመክሯት ስለ ነብዩ አንድ ቃላትን ተናገረች በዚህ እጅግ አዘኑ አይናቸው እንባ ሲመክሯት ስለ ነብዩ አንድ ቃል ተናገረች በዚህ እጅግ አዘነች አይናቸው እንባ እንደቀረረው ወደ ተከበሩት ነብይ ሄዱ አንተ አቡ ሁረይራ ለመሆን ምን ያስረቅስርሃል? አለዋቸው! እናቴ እስላምን አንዲ ተቀበሊ ከመግፋፋት ወደ ኋላ ብዬ አላቅም። እሷ ግን ሁልጊዜ በንቀት ተቃወመኛለች። ዛሬም እንደገና በነግራት የማልወልዳቸውን ቃላት ከእሷ ሰማሁ። የአቡ ሁረይራ እናት ልብ እስላምን ለመቀበል እንዲገራ ሁሉንም ማድረግ ለሚችለው አላህ ለምንኝ ሲል ተማጸኑ። ነብዩ ሱለላሁ ዐለይሂ ወሰለም፣ ነብዩ የአቡ ሁረይራ ጥያቄ በመቀበል ለእናታቸው ዱዓ አደረጉላቸው። ከዚያ በኋላ ስለሆነው አቡ ሁረይራ ረጀላሁን ሲናገሩ ወደ ቤት ሲሄድ በሩ ተዘግቶ አገኘው። የሚቀዳና የሚፈስ ውሃ ድምጽ ሰማ። ወደ ቤት ለመግባት ስሞክር እናቴ አንተ አቡ ሁረይራ እዛው ቆይ አለችኝ። ከዚያ ልብሷን ከለበሰች በኋላ ገባዋል ግባ አለችኝ። ከዛ ከአላህ በስተቀር የሚገዛ ሌላ አምላክ እንደሌለ እመሰክራለሁ መሐመድ የሱ አገልጋይና መልክተኛ መሆኑን መሰክራለሁ፣ በማለት ቃሏን ሰጠች። ቀድሞ ብዬ ቀድሞ ብዬ በሀዘንና እያለቀስኩኝ እንዲህ ሁሉ ሰጠኝ። አሁን ደግሞ የደስታ ምንባ እያፈሰሱ ወደ ነብዩ መሐመድ ሎሎ ሀዘነ ተመልሼ ሄድኩኝ። የአላህ መልክተኛ ሆይ የምስራች ዜና አለኝ። አላህ የእርስዎ ዱዓ ተቀብሎ የአቡ ሁረይራ እናት ወደ እስላም ምርቷታል አላቸው። አቡ ሁረይራ ረዲየላሁ ዐንሁ ነብዩ ሶለላሁ ዐለይሂ ወሰለም ሲበዛ ወደዷቸው። ውለታ ለመክፈልም ፈለጉ። የጸሐይ ጨረር ሁሉ ያየ የመሰላቸውን የነብዩ ፊት ማየትና ንግግራቸውን በጭራሽ

ጀምሮ እውቀት ለመሰብሰብ ልባቸውን ከፈቱ አድርገው ነበረ። የነብዩ ታዋቂ ጓደኛ ዘይድ ኢብኑ ሳቢት ረዲየላሁ የሚከተለውን ተናገረ። አቡ ሁረይራ፣ እኔና ሌላ ጓደኛ መስጅድ ውስጥ ሆነን ሁሉንም ቻይ ለመሆን አሞላህ እየሰገድንና ዚክር እያደረግን ሳለን የአላህ መልእክተኛ መጡ፣ ከኛ ጋር ተቀላቀሉ እኛም ዝም ስንል እሳቸው ስታደርጉ የነበረው ቀጠሉ አሉ። ስለዚህ ጓደኛና እኔ አቡ ሁረይራ ከማድረጋችን በፊት ለአላህ ዱዋ አደረስልን። ነብዩ በዱአችሁ አሚን ማለት ጀመሩ። ከዚያም አቡ ሁረይራ ጌታዬ ሆይ ሁለቱን ጓደኞችን የጠየቁትን እጠይቀሃለሁ እንዲሁም የማይረሳ እውቀትን እለምንሃለሁ በማለት ዱዓ አደረጉ። ነቢዩ ሰለላሁ ዓለይሂ ወሰለም አሚን አሉ። ከዚያም እኛ አላህን አላህን የሚደርስ እውቀት እንለምናለን ስንል ነቢዩ የደወሱ ወጣት ከእናንተ በፊት ይህንን ነገር ለመኖር አሉ። አቡ ሁረይራ በነበራቸው ከፍተኛ የማስታወስ ችሎታ ከነቢዩ ጋር ባሳለፏቸው አራት አመታት እሳቸውን ሲኖሩ የሰሙትን፣ ሲሰሩ ያዩትን ነገሮች ሁሉ በእል በአእምሯቸው ለማጠንጠን አቀዴው ያሏቸው ልዩ ችሎታዎች በመገንዘብ በሙሉ ኃይል ለእስላም አገልግሎት ይሰጡባቸው ጀመረ። አቡ